ሰርፕራይዝ ሰርፕራይዝ ሰርፕራይዝ ሰርፕራይዝ ሰርፕራይዝ ሰርፕራይዝ ሰርፕራይዝ ላይ የወቀሰሽ ነው፣ እንደ በሬሻኛ እያስመሰልሽ ነው ብያሉሽ። እንዲህ አይነት ነገር ሰርፕራይዝ ባይሰራስ ባይሰራስ አሰላሙ አለይኩም ወረህመቱላህ ወበረካቱህ። እንዴ ናችሁ ተመልካቾች ሰላም ናችሁ? እኔጋው ላይ ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ማለት ነው አጠር ያለች ቪዲዮ መጠን ያለች በጣም ላይክ የሚያስፈልጋት ግን እኔ ሰሜራን ፕራንክ ሳረግ ወላይ ታዳላላችሁ። ለምንድን ነው እሷን ስታንቅጠቀጠቀ ስትስናደድ ላይክ ታደረጎታላችሁ? እኔ ደግሞ እሷን ሳናድድ ምናምን ወላይ ላይክ አታረጉኝም። ለምንድን ነው? ኧረተው ደስ አይልም። ሴቶች እንዴት እናንተ እውነት አናይታችሁ እኔ እንደዛ ሲሆን እንዴት ነው እንዲህ የምታደረጉት? ለማንኛውም አንድ ነገር ንገራችሁ፣ በጣም በጠላችሁት ነገር ነው የመጣሁት። ብዙዎቻችሁ እንደ ግመልሻኛ ጉኝራ አታረጉ እያላችሁ እዚጋ እንደዚህ እያረጉ ጸጉር አብረው እያሰሩ የሙስሊም ሁማን ሄር አድርገውታል። አሁን ላይ ይህን ማለት ነው ጸጉር ላለመልበስ የሙስሊም ሁማን ሄር ይህንን ከዚ ጋር ያደረጉና ጸጉር እንዳለው ጉኝር አድርገው እንደዚ ከዛ ሸርባቸውን ተላ ይለብሳሉ። ጸጉራቸውን እዛ ሲዞ ማለት ነው ተመልከቱ፣ ተመልከቱ። ስለዚህ ይሄንን ብዙ ጊዜ ኮሜንት ላይ ያለው እኔ ማለት ነው ይህን አሁን ምን ላደርግ መሰላችሁ፣ ልሰራላት ነው አሁን ሆነ ቦታ እንሄዳለን ተባብለን እህቴም እሷም በአንድ እንትን እንላለን ብለን እህቴ ያለችበትን ይሄን ነው አሁን እየለባበሰች ነው ማለት ነው። አሁን የማደርገው ምንድነው መሰላችሁ? ወላሂ በር ዘግቼ ነው ወጥ በሩን ቆልፌ ነው የማወራችሁ። አሁን የምናደርገው ነገር የማደርገው እኔ ቀጥታ ይሄንን፣ ይሄው ክብሪት ይዣለሁ። እንደገና የምጥላቸው ደግሞ አንዳንድ ልብሶች አሉ። ድሮ በእንዲህ አይነት ነበር ሴት፣ እንደዚህ ስር ታረጋለች ፀጉሯን። በእንዲህ አይነት ያው ምህራሱ ይበዛ ነው በትንንሾቹ ነበር የማውቀው። አሁን እንዲህ አይነት መጣ። ኮሜንት ላይ ሳይ ደግሞ ብዙ እየተቆጡ ነው። ይሄን ነው አስረው የሚሄዱት፣ ግን ብዙዎቻቸው ለወሽቸው ውበት ይሰጣቸዋል። በርግጥ ግን ይህንን ስለጠላችሁት፣ ለማንኛውም ወደዛ አሁን ይሄን አልነካባትም። ይህን ደግሞ እንደገና የጠላችሁ ልብስ አለ። አሁን ሰርፕራይዝ ላድርግሽ ብዬ አይኗን ካሰርኩ በኋላ ወላ ትሪ ትሪ እየገብች ነው። ይህን ደብቃለሁ። አይኗን ካሰርኩ በኋላ ይህን አውጥቼ እናንተ ፊት ቀጥታ ክብሪት ትጭርበታለሁ ማለት ነው። ይሄን እምትለውን ያለውን ነገር አብረን እናያለን። አብራችሁን ቆዩ። ደግሞ ወደ ውጭ ልንወጣም ስለሆነ ይህን ልትለብሰውም ስለምትችል ሳትለብሰው በፊት አቃጥላታለሁ። እንሻላ ዝም ብላችሁ ተመልከቱኝ። ላይክ ግን አድርጉኝ። ዘረኛቱ ነው እንዴ? ጥሩ አይደለም እንደዚህ። እሷ ስትናደድ ላይክ አታደረጉም፣ እኔ ስናደድ ላይክ ታደረጓታላችሁ። እንደዚህ ጥሩ አይደለም። እኔ ያላሳዝናችሁ። ለማንኛውም ተከታተሉ፣ ጠብቃለሁ። ወይማ ይሄ ልደባብቅ፣ ይሄን ትሪን ምናምን ይሄን ኮተቱ ልደባብቅ አሁን ማለት ነው። እና ልጥራ፣ በር ከፍቼ አዩ፣ ስም የሆነ ሰርፕራይዝ ላረግሽ አስቤያለሁ። እዛ ቤት ናት። ደህና ነገር ነው። አሁን ወደውጭ አይደለም አዩ እስቲ ሰሞኑን አሁን አሁን ልወጭ አይደል? ወደ ውጭ ለባብስ ይሻላል ልንወጣማ እ ሰርፕራይዙ ልስጥሽና በሞላ ልብሽ ደስ ብሎሽ ብኬጅ፣ ምን አለበት? ተነሽ። ሄ የኔ ውድ እዛ ቤት ይሻላል የኔ ፍቅር ተነሽ። ተይ አደለም ነይ፣ ሰርፕራይዝ ሽ አንደኛ አምሮ ብሻል ነ ይሻ ተነሽ እንጂ ተነሽ

አይደለም ወላሂም ያበሰብስ ነገር የለውም፣ ወላሂ ለአዜብ ሰርፕራይዝ ነው አልኩሽ። ምርጥ እንደ ባለሽን አታምኝ ሁሌ ሰርፕራይዝ አይደለም። ሰሞኑን ምንድን ነው አለፋዎሽ እንጂ ምን አደርግ ያለው፣ ይኸው ደርድር ያለው። እሺ አሁን ያለ ሰርፕራይዝ ያለ

ብቻዋን ስንት እንዲ ልብስ እየዘረገፈ ምን ነው ነው በጥቁር ዶሮ ብዙ ተመልካች ወላይ እየወቀሰች ነው። እንደ በሬሻኛ እያስመሰልሽ ነው እያሉች እንዲህ አይነት ነገር ባይሰራስ ባይሰራስ

እኔ አቃጠልከኝና፣ ምን ትበል ነው አቦ። በዓል ግቢልኝ፣ አንዴ። ወላሂ እሺ፣ ወላሂ ብያለሁ፣ ግቢ ብያለሁ። ወላሂ ላዚም። እኔ ደግሞ አሁን ሂጂ፣ ያንድ ሺህ ብሩን ገዝቼ እመጣለሁ እኮ ታይሜ። አንቺ ደግሞ አንቺ ደግሞ ስትገዢ ማለት ነው ስትገዢ፣ እንደዚሁ አንቺ ግዢ፣ ገንዘቡ ይለቅ፣ እኔ ደግሞ ተመልካች ስተጠላው ድረስ በቃ የተጠላ ነው ተብሏል። ስለዚህ እኔ ደግሞ ተመልካች ጠልቶታል በቃ ስለዚህ፣ ምንም ብገኝ አያገባኝም። ለማንኛውም እንግዲህ ተመመሻ ልጨምርበት ሰርፕራይዝ ክፉ ነው። ሰርፕራይዝ ግብልኝ ሰርፕራይዝ እኮ ነው ይሄ እንደ

አለብሽም ይኸው፣ በቃ አሁን ደና። እስኪ ዙሪ፣ እስኪ ዙሪ። አሁን በአላህ ምርጥማ፣ ይኸው መሆንሻል። ምርጥ እሱ ገብ ይሆን ግን እንደዚህ ወደ ላይ ይነስ። አሁን ምርጥ ነው። አንቺ ፀጉር አለሽ፣ እዚህ ነው ፀጉርሽ። ማሻአላህ፣ እኔ ፀጉርሽን አይቼ ነው ያገባሁሽ። አንተን ሁሉም አረ አመስግኑ ፈጣሪያችሁን ያ አላህ። ማንም ያውቃል የኔን ጸጉር እኔ ቤት ተመለጠ ነገር አላየሁም። እኔ መላጣ ሚስትም የለኝም። መላጣ ሚስትም ልይዝ አልችልም።